ሆነ፣ ተደረገ፣ ተፈጸመ ደግሞም ይቀጥላል። አርሰናል የመጀመሪያ ፈራሚውን ይፋ አድርጓል። ከፓሪዛ ባላጋ ድል ለማድረግ እንዘጋጃለን እያለ ነው። በሌላ በኩል መድፈኞቹ ኒኮ ዊልያምስን ለማስፈረም ሁኔታዎች በሚገርም ሁኔታ እየተመቻቹላቸው ይገኛሉ። በዝርዝር ጉዳዩን እናየዋለን። ለሊቨርፑል እጅግ አሪፍ እየሆነለት ነው። አንድ የፈለገውን አዲስ ተጫዋች ወደ ቡድኑ ለመቀላቀል ሁኔታዎች ተመቻችተውለታል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን ውድ የሸገር ስፖርት ዊዝ አበበ ገደይ የዩትዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አሪፍ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸግር ስፖርት ዊዝ አበበ ገደይ የሚለውን የእኛን የዩትዩብ ቻናል ሰብስክራይብ አድርጉት፣ በቤተሰብነት ተቀላቀሉ፣ የደውል ምልክቱን ተጫኑት፣ ሊንኩን አጋሩና እንድንበዛ እንዲሁም ይህ ፕሮግራም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ እስካሁን ታችሁን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን ወደ መጀመሪያው ወሬያችን እንሄድ የ2024 25 የውድድር ዓመት የፕሪምየር ሊጉ ሻምፒዮን ሊቨርፑል አሪፍ እየሆነለት ነው ተጨማሪ አዲስ ተጫዋችን በማስፈረም ቡድኑን ለአዲሱ የውድድር ዓመት የማጠናቀር ስራው እየሰመረለት ይገኛል እንግዲህ ብዙዎቻችሁ እንደምታስታውሱት እኛም በተደጋጋሚ ስንናገር እንደነበረው ከክሪስታል ፓላስ የማርክ ጉሄን ዝውውር ለማጠናቀቅ ሊቨርፑል ደፋ ቀና ያለ ነው እስካሁን ለሌሎች ተጫዋቾች ዝውውር ከ200 ሚሊዮን ፓውንድ በላይ ያወጣው ሊቨርፑል ደግሞ ማርክ ጎሄን አስፈርሞ የተከላካይ ክፍሉን ይበልጥ ለማጠናከር ስራዎችን እየሰራ ነው። በተወሰነ ደረጃ በክሪስታል ፓላስና በሊቨርፑል መካከል የተጫዋቹን ዋጋ በተመለከተ አለመግባባቶች የነበሩ ይመስላሉ። አሁን ግን ክሪስታል ፓላስ የሊቨርፑልን ዋጋ ሊቀበል ማርክ ጎሄንም ለአርንስሎት ሊያስረክብ ነገሮችን ጠርጓል ነገሮችን ይበልጥ አመቻችቷል። እንግዲህ አዲሱ የተሰማው መረጃ እና ለሊቨርፑል ተመችቶታል እያልን ያለንበት ምክንያት ክሪስታል ፓላስ የማርክ ጎሄን ምትክ ለማስፈረም ከሆነ ክለብ ጋር ስምምነት ላይ ደርሷል። ባለፉት ሁለት ዓመታት የክሪስታል ፓላስ አቋም ጠንካራ ነበር። በፍጹም በጭራሽ ምንም ብትሉኝ ማርክ ጎሄን አልሸጥም ይል ነበር ክሪስታል ፓላስ። አሁን ግን በተጫዋቹና በክለቡ መካከል ያለው ኮ ኮንትራት፣ የውል ዘመኑ የሚያበቃው ከአንድ ዓመት በኋላ ነው። 2026 ላይ ልጁን በነጻ ሊያጣ ነው። ይሄ ለክሪስታል ፓላስ ትልቅ የስጋት ስሜት ውስጥ እንዲወድቅ ምክንያት ሆነ። ስለዚህ አንድ ዓመት ብቻ ስለቀረው ማስቀረት ከባድ ነው። አልሸጥም ብሎ አቋም መያዝ መክሰር ማለት ነው። ስለዚህ ይሄ በክሪስታል ፓላስ በኩል ያለው ሳይድ ኦፍ ስቶሪ ነው። በሊቨርፑል በኩል ስንመለከተው ደግሞ ተከላካዩን ማጠናከር ሊቨርፑል በጣም ይፈልጋል። እዛ ላይ ስራዎች መሰራት አለባቸው ብለው ያምናሉ። በእርግጥ በኢብራሂማ ኮናቴ እና በቨርጅን በቨርጅል ቫንዳይክ በኩል በጣም ጥሩ የሆነ አገልግሎት እየተገኘ እንደሆነ ይታመናል። ነገር ግን ይበልጥ አስተማማኝ ከማድረግ አንጻር ፍላጎ ቦታቸው የተከላካይ ክፍል ተጫዋች ማስፈረም ነው፣ አርኔ ስሎት። ከዛ በተጨማሪ ደግሞ የተከላካይ ክፍሉን ከማጠናከር ጎን ለጎን የኢብራሂማ ኮናቴ ሲችዌሽንም ደግሞ አለ። ኢብራሂማ ኮናቴ አንድ ዓመት ነው የሚቀረው ከሊቨርፑል ጋር። ሊቨርፑል ባቀረበለት ኮንትራት ደስተኛ አይደለም። ልክ እንደ ትሬንት አሌክሳንደር አርኖልድ ሁሉ በነፃ ክለቡን ለቆ ሊወጣ የሚችልበት እድል ሰፊ ነው ተብሎ ይነገራል። ስለዚህ ኢብራሂማ ኮናቴ የወጣ እንደሆነ ከወዲሁ የተከላካይ ክፍሉ ላይ አማራጭን ካላ በዙ አርነ ስሎት ሊቨርፑል የሚቸገርበት ጊዜ ሩቅ አይሆንም። ይሄ ነው ስጋቱ፣ ይሄ ነው ፍርሃቱ። ስለዚህ በዚህ ምክንያት ማርጎዌ ላይ ያላቸውን ፍላጎት አጠናክረው ከክሪስታል ፓላስ ጋር በተደጋጋሚ ድርድር ሲያደርጉ ቆይተዋል። ዛሬ ክሪስታል ፓላስ አደረገ የተባለው ነገር ለሊቨርፑል በጣም እጅግ በጣም አሪፍ ዜና ነው። ክሪስታል ፓላስ በ47 ሚሊዮን ፓውንድ የስፖርቲንግ ሊዝበን የመሃል ተከላካይን ለማስፈረም ነው ከስፖርቲንግ ሊዝበን ጋር ስምምነት ላይ ደርሷል። የተባለው ክሪስታል ፓላስን የሚቀላቀለው ተጫዋች ዕድሜው 21 ሲሆን ስሙ ደግሞ ኦስማን ዳዮማንዴ ተብሎ ይጠራል። ስለዚህ ኦስማን ዳዮ ማንዴ የክሪስታል ፓላስ ተጫዋች የሚሆን ከሆነ ማርክ ጉሄ ደግሞ ሊቨርፑልን እንዲቀላቀል ይፈቀዳል። በሌላ አነጋገር ምን ማለት ነው? ከሊቨርፑል ለማርክ ጉሄ ዝውውር የሚቀበለውን ገንዘብ ለስፖርቲንግ ደግሞ እሱ ይከፍልና ኦስማን ዳዮ ማንዴን የራሱ ያደርጋል ተብሎ ነው የሚጠበቀው። ይሄ ለሊቨርፑል እጅግ እጅግ አሪፉ ዜና ነው ወደ ሁለተኛው ጉዳያችን እንሂድ ሁለተኛው ጉዳያችን አርሰናል ኒኮ ዊልያምስን የራሱ ለማድረግ ሁኔታዎች በሚገርም ሁኔታ ተመቻችተውለታል የሚለውን ጉዳይ ነው የምናገኘው ለአርሰናል ምንድን ነው የተፈጠረው ወይም ኒኮ ዊልያምስ እንዴት ወደ አርሰናል ሊዘዋወር የሚችልበት ዕድል ተፈጠረ የሚለውን እናንሳ ኒኮ ዊልያምስ እና ባርሴሎና ስምምነት ላይ ስለመድረሳቸው ስምምነታቸው የቃል እንደነበረ ወይም ቨርባል አግሪመንት ላይ ደርሰው ነበረ። ይሄ ከሆነ በኋላ በተጫዋቹና በባርሴሎና መካከል የቃል ስምምነት ላይ ከተደረሰ ባርሴሎና የሚጠበቅበት የውል ማፍረሻውን ለአትሌቲክ ቢልባኦ መክፈል ነው። የልጁ ለባርሴሎና የመጫወት ፍላጎት ተጨምሮበት ባርሴሎና የውል ማፍረሻውን ሂሳብ እስከከፈለ ድረስ ባርሴሎና ልጁን የማያገኝበት ምንም ምክንያት ስለሌለ ነገሩ ያለቀ ያበቃ፣ የተፈጸመ አስመስሎት ነበረ የዚሁን ጊዜ ሌሎቹ የኒኮ ዊሊያምስ ፈላጊዎች በተለይም ደግሞ አርሰናልና ባየር ሚዩኒክ ተስፋ ቆረጡ በግራ መስመር የሚጫወቱ ሌሎች አማራጭ ተጫዋቾችን ለማየትም ተገደዱ የባርሳና የኒኮ ዊሊያምስ ስምምነት ድንገት ትናንትና ለእናንተ እንደነገርናችሁ እክል ገጠመው ተባለ ንፋስ ገባው ስምምነታቸውን ንፋሱ በባርሴሎናና በኒኮ ዊልያምስ መካከል የገባው ሁለት ነገር ነው አንደኛው የኒኮ ዊልያምስ ኤጀንት ከባርሴሎና የጠየቁት የጥቅም ጥያቄ ከፍተኛ ሆኗል መባሉ ነው ሁለተኛው ደግሞ ኒኮ ዊልያምስ ለባርሴሎና የጠየቀው ጥያቄ አለ። እኔን ለ2025 26 የውድድር ዓመት ማስመዝገብ እንደምትችሉ የጽሑፍ ዋስትና፣ የጽሑፍ ማረጋገጫ ስጡኝ አለ። በጽሑፍ አረጋግጡልኝ፣ ዋስትናውን አምጡ አለ። ይሄንን ዋስትና ባርሴሎና መስጠት አልቻለም። እንደውም ባርሴሎና እንዲህ ያለ ዋስትና ሪትን ጋራንቲ ልሰጥህ አልችልም ብሎ መለሰው። ይሄ በባርሴሎናና በኒኮ ዊልያምስ መካከል የተፈጠረው ክፍተት ለአርሰናልና ለባየር ሚውኒክ አሪፍ ሆነላቸው። ነገሩ የተመቻቸ መሰለ። የሚጠበቅባቸው ነገር ቀላል ነው፤ እንደ ባርሴሎና ሁሉ ኒኮ ዊልያምስን ማሳመን፣ ከዛ በኋላ ባርሴሎና ለአትሌቲክ ቢልባው ሊያደርግ የነበረውን የውል ማፍረሻ ሂሳብ መክፈልና ልጁን የራሳቸው ማድረግ ነው። ከዚህ በኋላ አርሰናል የሚጠበቅበት በዚህ ተግባር ከባየር ሚኒክ መቅደም ነው። ባየር ሚኒክ ደግሞ የሚጠበቅበት በዚሁ ስራ ከአርሰናል መቅደም ነው። ስለዚህ የባርሴሎና የገሸሽ የማለት የአርሰናልና የባየር ሚኒክ ወደ ተጫዋቹ ዝውውር ይበልጥ መቅረብ ማቅረብን ያመጣል። 58 ሚሊየን ዩሮ የኒኮ ዊልያምስን ለማፍረስ አርሰናል ወይ ባየር ሚኒክ ለአትሌቲክ ቢልባኦ መክፈል የሚጠበቅባቸው የገንዘብ መጠን ነው። ይህንን ማን ቀድሞ ያደርገዋል፣ ይህንን ማን ያሳካል የሚለውን በቀጣይ ክለቦቹ የሚወስዷቸውን እርምጃዎች በማየት የምንረዳው ይሆናል። ከዛ በተጨማሪ ግን ተስፋ ቆርጠው ለነበሩት አርሰናልና ባየር ሚኒክ ይሄ የሚያነቃ ነገር ከተፈጠረ ጥቂት ሰዓታት በኋላ ምናልባትም ከአንድ ቀን በኋላ የሌላ አዲስ መረጃ ወጣ። በነገራችን ላይ ለባርሴሎና ሊፈርም ያለው ኒኮ ዊልያምስ እንዲህ ባለ መንገድ ከባርሴሎና ጋር አዲስ የሆነ ክፍተት እየተፈጠረ እየተፈጠረ ሲመጣ ለእነ አርሰናል ነገሩን አሪፍ የሚያደርገው እዛ ቦታ ላይ እያሰቧቸው የነበሩት አማራጮች እነማን ናቸው? የመጀመሪያው ነጥብ መነሳት ያለበት እሱ ነው። ይህንን ካነሳን በኋላ ደግሞ እነዚህን ተጫዋቾች ለማግኘት አርሰናል ወይ ባየር ሚኒክ ለተጫዋቾቹ ዝውውር ምን ያህል ለመክፈል ይጠበቅባቸው ነበረ። እነዚህን የእሱ አማራጭ ብለው ያሰቧቸውን ተጫዋቾች ለማስፈረም ደግሞ የ ተጠራባቸው ዋጋ ስንት ነው የሚለው እጅግ እጅግ በጣም ወሳኝ ነው። ስለዚህ ለሌሎች ተጫዋቾች ከሚጠራው ዋጋ አንጻር የኒኮ ዊልያምስን የውል ማፍረሻ ገንዘብ 58 ሚሊየን ዩሮ ለአትሌቲክ ቢልባኦ ከፍሎ ልጁን አሳምኖ የራስ ማድረግ የማይገኝ ምርጥ የሚባል አማራጭ ነው። አሪፍ ዋጋ ነው። ልጁ ላይ ደግሞ የቀደመ ጠንካራ ፍላጎት ነበራቸው። ለዚህ ነው አርሰናል ቶሎ ብሎ ወደ ጉዳዩ የቀረበው። አርሰናል ወደ ጉዳዩ እንደቀረበ ግን፣ ከተወሰኑ ደቂቃዎች በፊት ከስፔን ሚዲያዎች እንደሰማነው ከሆነ ባርሴሎናና ኒኮ ዊልያምስ አዲስ ሀሳብ አመጡና በአዲሱ ሀሳብ እየተነጋገሩ ነው ተባለ። አዲሱ የባርሴሎና ሀሳብ፣ አዲሱ የነኒኮ ዊልያምስ ሀሳብ ምንድን ነው የሚለውን እናንሳ። ኒኮ ዊልያምስ እና ወኪሉ ኮንፊደን ድምፅ እንዲሰማቸው የሚያደርግ ነገር ውላቸው ውስጥ እንዲገባላቸው ይፈልጋሉ። እንግዲህ የባርሴሎና ሀሳብ ደግሞ ዴድላይን አስቀምጧል። ባርሴሎና ያስቀመጠው ዴድላይን ምንድን ነው? ሰርቲንስ ኦፍ ጁላይ። ያ ማለት ከ12 ቀናት በኋላ የፕሪሲዝን ይጀምራል። የፕሪሲዝኑ ከመጀመሩ በፊት ውልህን የምትጨርስ ከሆነ ጨርስ ነው፣ ነገሩን የምናጠናቅቅ ከሆነ እናጠናቅ ነው የሚለው። አትሌቲክ ቢልባኦ ደግሞ ፕሪሲዝኑን የሚጀምረው በጁላይ 9 ነው። ስለዚህ አትሌቲክ ቢልባው እንኳን አይቸግርም፣ ምክንያቱም ለኒኮ ዊሊያምስ አንድም እረፍት ተጨማሪ አድርግ ብሎ ሊፈቅድለት ይችላል። በሚሰጠው ተጨማሪ እረፍት ደግሞ ከባርሴሎና ጋር ያለውን ጉዳይ የመጨረስ እድልን ሊያመቻችለት ይችላል። ባርሴሎና ግን ፕሪሲዝን ከመጀመሪ ከጁላይ 13 አስቀድሞ ዝውውሩን ማጠናቀቅ የምንችል ከሆነ ብሎ ቀነ ገደብ አስቀምጧል። ይሄ የባርሴሎና ቀነ ገደብ ማስቀመጥ ብቻ ግን አይደለም። የተጫዋቹና የወኪሉ ጥያቄ ሬጅስተር ማድረግ ካልቻላችሁ እንደምትለ ቁን የሚገልጽ ሐሳብ ውላችን ላይ ይግባ፣ ክሎዛችን ላይ ይኖር ነው የውል ማፍረሻ ሆኖ አስመዘግብሃለሁ፣ ካላስመዘገብኩህ ግን በነፃ የመሄድ መብት ይኖረሃል፣ በለኝ ነው የሚለው። ኒኮ ዊልያምስ ለባርሴሎና ባርሴሎና ደግሞ ለዚህ የኒኮ ዊልያምስና የወኪሉ ጥያቄ መልስ ሲሰጡ በፍጹም በ58 ሚሊየን አንቀልድም፣ 58 ሚሊየን ዩሮ ከፍለን ከወሰድንህ በኋላ እናስመዘግብሃለን የምንችለውን ነገር በሙሉ አድርገን፣ ነገር ግን ሳናስመዘግብህ ከቀረን በነፃ ሂድ አንልም፣ በጭራሽ ይህ እኮ ማለት 58 ሚሊየን ዩሮችንን አትሪስክ ማስቀመጥ ማለት ነው። ይልቁንም ማስተማመኛ የሆናችሁ ከሆነ ከፈለጋችሁ ካላስመዘገብናችሁ በገዛናችሁ በ58 ሚሊየን ዩሮ ውል ማፍረሻ የመሄድ ነጻነት እንስጣችሁ ውላችን ላይ በ58 ሚሊየን ዩሮ ይወጣል የሚል ይግባ ነው የሚለው ባርሴሎና። እነሱ ውላችን ላይ በነጻ የመሄድ ነጻነት ይሰጠን ይላሉ። ባርሴሎና ደግሞ የመሄድ ነጻነት ሰጥሃለሁ፣ የመሄድ ነጻነትህን ግን የምታገኘው አንተን ለመግዛት በከፈልኩት ዋጋ ልክ የሚከፍለኝ የመጣ እንደሆነ ነው የሚል መረጃ ነው የወጣው። እንግዲህ የሚወጡ ተጫዋቾች አሉ ከባርሴሎና እነዚህ የሚወጡ ተጫዋቾች የሳላሪ ስፔስ ይፈጥሩለታል ነው ለሌሎች ተጫዋቾች ደሞዝ የመክፈል አቅም ለባርሴሎና ይሰጣሉ ነው። ግን የሚወጡት እነማን ናቸው? እነ አንሱፋቲ፣ እነ ፓዎ ቪክቶር፣ እነ ፓብሎ ቶሬ፣ እነዚህ አይነት ተጫዋቾች ወጥተው እውነት የኒኮ ዊልያምስን ደሞዝ መሸፈን የሚያስችል ስፔስ ባርሴሎና ያገኛል ወይ? አጠያቂም አጠራጣሪም ነው የሚሆነው። ስለዚህ ይሄ የባርሴሎና እና የኒኮ ዊሊያምስ ልዩነት እየሰፋ እየሰፋ እየሰፋ ሲመጣ አርሰናል ሰጥቶ ገብቷል። ሌሎች እዛ ቦታ ላይ የነበሩት አማራጮች ለምሳሌ ሮድሪጎ ሲባል ሮድሪጎን በዛ ገንዘብ በዛን ያህል የደሞዝ መጠን ማስፈረም ከባድ ስለሆነ ነው አርሰናል ገሸሽ ያለው። ለኒኮ ዊሊያምስ ግን ኦፈሩን ማቅረብ በጣም ቀላል ነው፣ ልጁን ማግባባት 58 ሚሊዮን ዩሮ ያነሰ ደግሞ በሱ ደረጃ ያለ ተጫዋች ማግኘት አይቻልም። ለዚህ ነው ለአርሰናል በሚገርም ሁኔታ ነገሮች እየተመቻቹለት ነው ማለት ነው። ወደ ዋናው ጉዳይ እንሄድ። አርሰናል ፈጽሟል፣ አድርጓል፣ ይፋም አውጥቶታል። መረጃውን ስንላችሁ እንደነበረው ይህ ሳምንት አርሰናል የጨረሳቸውን ዝውውሮች ሰበር እያለ ይነግረናል ነበር፣ ይህን እንናገር የነበረው ይህንን ዛሬ አድርጎታል። አርሰናል አንድ ማለት ትችላላችሁ። ደግሞም በጣም በእርግጠኝነት አለገና አለገናን መዝፈን የአርሰናል ደጋፊዎች ይፈቀድላቸዋል። ምክንያቱም በዚሁ ሳምንት ተጨማሪ ተጫዋቾችን ወደ ቡድኑ መቀላቀሉን አርሰናል እንደሚያሳውቅ በእርግጠኝነት መናገር ይቻላል። ስለዚህ ከፓሪዝ አባላ ጋር አርሰናልን የተቀላቀለ የመጀመሪያው ተጫዋች ሆኗል። ከክለቡ ስፖርቲንግ ዳይሬክተር ከአንድሪያ ቤርታ ጋር ሆኖ የአርሰናልን ማሊያ ለብሶ ከኋላው የመድፈኞቹ ምልክቶች ባሉበት ፊርማውን ሲያኖር ፎቶግራፍ ተነስቶ ለደጋፊዎቹም ለሚዲያዎቹም ዜናው ይፋ ሆኗል። ከኬፓ አሪዛባላጋ ጋር የአርሰናል የክረምቱ የመጀመሪያ ፈራሚ ተጫዋች ሆኗል። ይህንን ዝውውር አርሰናል ማጠናቀቁን ይፋ ካደረገ በኋላ ደግሞ ጠብቁ፣ ቅድም እንዳልነው አለገና አለገና የሚያስብለው የብሬንትፎርዱ አምበል ክሪስቲያን ኖርጋርድ አርሰናልን እንደሚቀላቀልና ዝውውሩን በዚህ ሳምንት ይፋ እንደሚደረግ ማርቲን ዙቢሜንዲም በለንደን የተገኘው የሕክምና ምርመራ ሊያደርግና ዝውውሩን ሊያጠናቀቅ ስለሆነ ቢቢሲ እንዳለው አንዱ ተጠናቋል፣ ሁለቱ ደግሞ ይመጣሉ ብሎ ነው የጻፈው። ኬፓ አሪዛባላጋ የአርሰናልን ማሊያ ለብሶ ፊርማ እየፈረመ አንድሪያ ቤርታ ጋር ሆኖ ፎቶግራፍ ተነስቶ ዜናው ይፋ ከተደረገ በኋላ ከሚዲያዎች ጋር ሀሳብ ነበረው፣ መልእክቱን አስተላልፏል። ለአርሰናል ያለውን ስሜት ከአርሰናል ጋራ ያሉትን ትዝታዎች በሙሉ አስቀምጧል። ለምሳሌ ከአርሰናል ጋር ከፓሪዝ አባላ ጋር የሚያስታውሰው የልጅነት ትዝታው ሳንቲ ካዞላን በተመለከተ ነው። ሳንቲ ካርዞላ ያን ጊዜ የአርሰናል ተጫዋች ነበረ። በጣም የሚገርም ተጫዋች ነው። በነገራችን ላይ ይህንን ተጫዋች በተመለከተ የማስታውሰው እኔ የአትሌት ቢልባኦ የአካዳሚ ቡድን ውስጥ ሆኜ የአካዳሚ ቡድናችን ወደ ለንደን ተጉዞ ጨዋታ ሊያደርግ ሲል ከአርሰናል ጋር ነበረ። ጨዋታው የሚደረገው የአካዳሚ ጌም ነው። እዛ ጋር በሚደረገው ጨዋታ ሜዳውን እንጎበኝ ነበረ። ሜዳውን ስንጎበኝ የአርሰናል ሱቅ ውስጥ በካዞላ ስም የተዘጋጀ ማሊያ ለሽያጭ ቀርቦ አየሁኝ። በቃ ልረሳው አልችልም። አንድ ስፔናዊ በአርሰናል መሸጫ ሱቅ ውስጥ በስሙ የተዘጋጀ ማሊያ እየተሸጠ ነው። ለአካዳሚው የተጫወትኩ ነው። በቃ ትልቅ ደረጃ ደርሶ በትልልቅ ክለቦች ተጫውቶ በትልልቅ ክለቦች የመሸጫ ሱቅ ውስጥ በእሱ ስም የተዘጋጀ ማሊያ ሲሸጥ አስቦታል። ይሄ የልጅነት ትዝታዬ አሁንም ድረስ አለ። ከዛ በተጨማሪ እንደ ተጋጣሚ ሆኜ ወደ አርሰናል ሜዳ መጥቼ አውቃለሁ። በጣም ብዙ ትዝታዎች አሉ። ከደጅ ሆኖ ለሚመለከተው ሰው አርሰናል በጣም የሚወዱት ጠንካራ ደጋፊዎች ያሉት፣ የሚያምር ስቴዲየም ያለው፣ የነሱ በሆንክ የሚያስብል ድባብ በስቴዲየማቸው ውስጥ አለው። ያኔ ግን የውጭ ሰው ነበርኩኝ ነው ሚለው፣ የደጅ ተመልካች ነበርኩኝ። እኔ የነሱ እነሱም የኔ አልነበሩም። አሁን ግን ታሪክ ተቀይረዋል። እኔም የአርሰናል አርሰናሎችም የኔ ናቸው እያለ ነው። ኬፓ አሪዛባላጋ እንግዲህ ቼልሲን የተቀላቀለው በ71 ሚሊየን ፓውንድ ነው። 71 ሚሊየን ፓውንድ የዚህ ጋር ትንሽ የሚገርም ታሪክ አለው። ቼልሲ መጀመሪያ የፈለገው ኬፓ አሪዛባላጋን ማስፈረም አልነበረም። በተመሳሳይ በ2021 ቼልሲዎች ጥረት ያደረጉት የነበረው የቱባ ኩርቷን ምትክ ለመፈለግ ነው። ይህንን በሚፈልጉበት ሰዓት ላይ አሊሰን ቤከርን ለማስፈረም ቼልሲዎች ጥረት አደረጉ። ነገር ግን አሊሰን ቤከር ለመቀጠል የምፈልገው ሊቨርፑልን ነው ስላለ እና የሊቨርፑል ተጫዋች ስለሆነ ፊታቸውን ወደ ኬፓሪዛ ባላጋ አዞሩ። ሰባ ሁለት ሚሊየን ፓውንድ የውል ማፍረሻውን ካላመጣችሁ በስተቀረ ልጁን አልሰጥም አለ አትሌቲክ ቢልባው። ቼልሲዎች ያንን አደረጉ። እስካሁንም ድረስ የዓለማችን ውዱ ግብ ጠባቂ ኬፓሪዛ ባላጋ ነው። የዓለማችን ውዱን ግብ ጠባቂ ነው መድፈኞቹ ዛሬ የራሳቸው እንዳደረጉት መረጃውን ያበሰሩት እንግዲህ ከፓሪዝ አባላ ጋር በተመለከተ ከሱ በኋላ የዓለማችን ውድ የሚባሉ ግብ ጠባቂዎች እነማን ናቸው፣ የትኞቹ ግብ ጠባቂዎች የምን ያህል ዋጋ ወጣባቸው ስንል የሊቨርፑሉ አሊሰን ቤከር 66 ነጥብ 8 ሚሊዮን ፓውንድ ተከፍሎበት ከሮማ ሊቨርፑልን የተቀላቀለበት ዋጋ ነበረ እሱ የተወሰኑ ሳምንታትን ብቻ ነው የሚቀድመው እሱ በ66.8 ሚሊዮን ፓውንድ ከሮማ ወደ ሊቨርፑል ሲዘዋወር ሬከርድ ነው ተብሎ ተነገረ፣ ጉድ ተባለ። በኋላ ቼልሲ 72 ሚሊዮን ፓውንድ ከፈለና በ2018 የራሱ አደረገው ኬፓሪዝ አባላጋን። ከዛ በፊት የነበሩት ትልልቅ የግብ ጠባቂ ዝውውሮች ጂያንሉጂ ቡፎን ከፓርማ ዩቬንቱስን የተቀላቀለበት የ2001 ዝውውር 32.6 ሚሊዮን ፓውንድ፣ እንዲሁም አንድሬ ኦናና ማንቸስተር ዩናይትድን ለመቀላቀል ሲስማማ ማን ዩናይትድ ለኢንተር ሚላን የከፈለው 47.2 ሚሊዮን ፓውንድ አለ። ይህ የሆነው 2023 ላይ ነው። ይህንን ግብ ጠባቂ ማንቸስተር ዩናይትድ ከእጁ ማስወጣት ይፈልጋል። ይህንን ዝውውር ካጠናቀቀ በኋላ ኬፓ አሪዛባላጋ ለአርሰናል ደጋፊዎች ያስተላለፈው መልእክት ምንድን ነው? በክለቡ ሚዲያ በኩል ነው የተናገረው። እዚህ የመጣሁት ለማሸነፍ ነው። እዚህ ያለነው ድልን የአርሰናል ለማድረግ ነው የሚል ሐሳብ ሰንዝሯል። ይህንን ካለ በኋላ በጣም ታላቅ ቡድን እየተገነባ ነው። ታላቁ ቡድን ታላቅ ክብሮችን ወደ እናንተ፣ ወደ ደጋፊዎቹ ያመጣል የሚል ተስፋ እና ጠንካራ እምነት አለኝ። ከቡድናችን እንግዲህ በኮችንግ ስታፍም ይሁን በአጠቃላይ እንደ ቲም በጣም ጠንካራ የሆነ ስብስብ ነው ደግሞም ክለባችን ቤስት የሚባለው ፋሲሊቲ አለው። አሁን እኛ የሚጠበቅብንን ራሳችን ለድል ማዘጋጀት ነው። ራሳችንን ለድል በዚህ የውድድር አመት ማዘጋጀት ይኖርብናል። ከሚካኤል አርቴታ ጋር ስናወራ እሱ ውስጥ ያለው የማሸነፍ ፍላጎት እጅግ በጣም አስገርሞኛል። እሱ ብቻ ሳይሆን ረዳቶቹ በጣም በጣም በጣም ትልቅ ጉጉት አላቸው። አርሰናልን ትልቅ ደረጃ ለማድረስ አርሰናልን የሊጉ ሻምፒዮን እና ሌሎች ትልልቅ ክብሮችን የሚያሸንፍ ቡድን አድርጎ ለመስራት ከፍተኛ ጉጉት ጉጉት አላቸው። ለዛ ነው የዚህ ጉጉት አካል ለመሆን የአርሰናል የሆንኩት። በጣም ጠንካራ የመሻሻል ፍላጎታቸው ይስባል፣ ይማርካል። የማደግ ፍላጎት አለን፣ ደግሞም ይህንን ፍላጎታችንን እውን እናደርጋለን፣ እናሳካለን። የእናንተን ጉጉት የእናንተን ምኞት ዳር ለማድረስና ትልልቅ ክብሮችን ለማሸነፍ መድፈኛ ሆኛለሁ ብሏል። ኬፓ አሪዛባላጋ ቀደም ሲል ለመጥቀስ እንደሞከር ነው ወይም በመግቢያችን ላይ እንዳልነው ሆነ፣ ተደረገ፣ ተፈጸመ። ደግሞም ይቀጥላል። አለ ገና አለ ገና በዚህ ሳምንት ሌሎች የዝውውር መጠናቀቅ ዜናዎችን ያርሰናል ደጋፊዎች የመጠበቅ መብት አላቸው። ይሄ ሚዲያው በሙሉ የሚስማማበት ሐሳብ ነው። ለማንኛውም ደግሞ ትንሽ ቆይተን ሌሎች አዳዲስ ጉዳዮችን በሌሎች ክለቦች ጉዳይ ዙሪያ ይዘን ወደ እናንተ እንመጣለን። ለዚህ ነው ሸገር ስፖርት ዊዛ በበገደ የዩትዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት እያለ ነው። ደግሞ ሊንኩን አጋሩና በተከታዮች ቁጥር እንድንበዛ ማገዛችሁን ቀጥሉ። ለስካሁኑ ድጋፍ እናመሰግናለን። በያላችሁበትም ሰላም ሆኖልን፣ ኢትዮጵያ ለዘለዓለም ትኖር።